ኢትዮጵያ ትላንት ከራሷ አልፋ ድንበር ተሻግራ ወታደር ልካ ሰላም ያስከበረች ማህፀነ ለምለም ስለመሆኗ ታሪክም እውነታም ነው። ሀገር የአፍሪካ የነፃነት ቀንዲል የአድዋ ድል ባለቤት ሆና ስታበቃ እንዴት ብርቱ ክንዷ ዝሎ ለምጽዋት ተዘረጋ፣ ስለምንስ ሌማቷና ጓዳዋ ጎሎ ከሁለንተናዊ የልዕልና ከፍታ ወርዳ ለጥቃቅን ነገሮች እጅ ሰጥታ የስልጣኔ ብኩርናዋ በድህነት ተቀየረ የሚለው የብዙዎች የኢትዮጵያውያን የቁጭት ጥያቄ ነው። የአድዋ ልጆችን ለኢትዮጵያ ዕልና እንዳይተጉ ከጋረደ ድካም የማንቂያ ደውል ከስንፍና መላቀቂያ ምልክት ለአንዲት ሀገር የሚከፈል ውድ የፍቅር ስጦታ የሆነው የትውልዱ ቁጭት የትላንቱን ሀዘን የዛሬውን ብሶት ረስቶ ነገን ለማሳመር በአዲስ ጉልበት እንደገና ለመቆም ምክንያት ሆኗል። ካድዋ እንማር ስንል ምን ለማለት ነው? ያ ኮሚትመንት የመጨረሻ ለሀገር የተከፈለ የአገር ፍቅር መገለጫ ጥጉ ነው። የአድዋ ጀግኖች ልጆች ሆነን የልጅ ልጆች ሆነን ወራሽ ሆነን አሁን ለኢትዮጵያ ለኋላዊነት ለመናገር ለመስራት ለመተባበር ለምን ደከመ? ኢትዮጵያ እናታችን አደለችም? አገራችን አደለችም? ለእናት ሀገር ይሄ ይገባል ወይ? ይህ ኢትዮጵያን ወደ ጅምር ታላቅነቷ የሚመልስ ልዕልናዋን የማረጋገጥ የታላቅ ህልም ጉዞ ወርቅ በእሳት እንደሚፈተን በአንድ በኩል ትንፋሽ በሚያሳጥር አዲስ ተስፋ ሰንቀው ለላቀ ድል ሌት ተቀን ደፋ ቀና የሚሉ እልፍ አዕላፍ የልጆቿን ትጋት ለተመለከተ፣ በኢትዮጵያ ሰማይ ፀሐይ እንዳትጠልቅ ከድህነት ጋር የሚደረግ ትግል ላየ፣ በሌላ በኩል ደግሞ ሀገርን ከአዲሱ የለውጥ መንገድ አደናቅፎ ለማስቀረት እዚህም እዚያም ያሉ እንቅፋቶች ችላ አስተዋለ ያለ መሥዋዕትነት ስኬት እንደሌለ ማሳያ እንደሆነ በርካቶች ይስማማሉ። ሀገር በልጆቿ እንደምትገነባ መሬቷን ተጠቅማ የአውሮፓ የዳቦ ቅርጫት የሚል ስምን ባተረፈችው ዩክሬን እንደሆነው ጃፓን፣ ደቡብ ኮሪያና ሲንጋፖር ታላቅ ሀገር የመገንባት ማሳያ ሲሆኑ በአንጻሩ ደግሞ ሀገር በልጆቿ እንደምትፈርስ ሶሪያ፣ የመን፣ ሊቢያን የተመለከተ አንድ አይን ያለው በአፈር አይጫወትም ነውና ጠንካራ ሀገርን የመገንባት ጉዳይ ለድርድር አይቀርብም። ቶቻችን በጸረ ኮሎኒ ትግል ደማቸውን አፍስሰው በጋራ በአንድነት ተጋድለው ለአፍሪካ የነጻነት ምሳሌ እንደሆኑት ሁሉ፣ ዛሬ ያለው ትውልድ በህብረት በአንድነት በቀና አእምሮ ቢሰራ ኮሪያ ኮሪያ እንዳልነው፣ ሲንጋፖር ሲንጋፖር እንዳልነው፣ ዱባይ ዱባይ እንዳልነው ኢትዮጵያ ኢትዮጵያ ይባላል። በዓለም ላይ ትክክለኛ ቦታዋን ትይዛለች። ከዓለም ወደኋላ ለመቅረቷ ምክንያት እንዳይኖራት ተደርጋ የተፈጠረች እስኪመስል ድረስ ብዙ ጸጋን የተቸረች ሀገር ኢትዮጵያ የተፈጥሮ ሀብቷን ከከርሰ ምድር ጸጋዎቿ ጋር አስተባብራ ብትሰራ የተፈጥሮ ሀብታም የልማት ደሃ የሚለውን አሮጌ ተረት ለመቅበር፣ ከኢኮኖሚያዊና ፖለቲካዊ ጥገኝነት ተላቆ ከዓለም ጋር ተወዳዳሪ የሚያደርግ የእውቀት ጉልበት የኢትዮጵያን ልዕልና ለማረጋገጥ ሁለንተናዊ ብልጽግናን ለማብሰር መሻገሪያ መንገድ እንደ ይነገራል። ነገር ግን የተቀደሰ ዓላማን መያዝ አሊያ መልካም ርዕይን መሰነቅ ብቻውን ወደምንፈልገው ሁለንተናዊ ልዕልና ስለማያደርስ ያጋጠሙ ዕድሎችን በመጠቀም ፈተናዎችን በማለፍና በትጋት በመስራት ከጊዜ ጋር መሽቀዳደም የወልውነት በመሆኑ መጪው ትውልድና አዲስቷ ኢትዮጵያ የሀሳብ መነሻና የፈጠራ መፍለቂያ በመደመር መንግስት እሳቤ የእድገት ምህዋር በመግባት ካለንበት ሁኔታ መስፈንጠሪያ መንገድ የማትደፈር ሀገርን መገንባት የማንረዳ የማንለምን፣ ግን የምን እንረዳ፣ የኢትዮጵያ ህልውና ጥያቄ ውስጥ የማይገባ ልጆቻችን በተሻለ ሀገር ስደት ቀንሰው የሚኖሩባትን ኢትዮጵያ ለመፍጠር አበክረን እንሰራለን። የሀገርን ልዕልና እውን ለማድረግ ብሔራዊ ጥቅምን የሚያስከብሩ ዘመናዊ ሽሬ ተቋማትን መገንባት ወቅቱ የሚጠይቀው ጉዳይ ሆኗል። በዚህም በኢኮኖሚ፣ በፖለቲካ፣ በውትድርና ሳይንስ፣ በመሰረተ ልማትና በማህበራዊ አገልግሎት ዘርፍ የተገነቡ ተቋማትን ማጠናከር ለሀገረ መንግስት ግንባታ ፋይዳው የጎላ መሆኑ ይጠቀሳል። ለአብነት ኢትዮጵያን ቀና የማድረግ ርዕይን አንግቦ ዘጠና ዓመታትን የተሻገረው ኢቢሲ በሁሉም ሚዲየሞች የሀገርን ብሔራዊ ጥቅም የሚያስጠብቁ የአጀንዳ ጉዳዮችን ቀዳሚ በማድረግ ትውልድ የመገንባት ሚናውን ታሪክ፣ ባህልና ተፈጥሮ ህብራዊ ቀለም ያለበሷትን ሀገር ህልሙን በራሱ እውኑ ማድረግ የሚችል በሀገሩ ሉዓላዊነት የማይደራደር ትውልድን ለመገንባት ከተናጠል ሩጫ በተደመረ ጉልበት ሁለንተናዊ ብልጽግናን እውን የማድረግ ጉዞ በኢትዮጵያዊ መልክ ለኢትዮጵያውያን ልዕልና እየተጋ ይገኛል።